ጤና ስጥልኝ መላው የአማራ ሕዝብ፣ ይህ መልእክት የሚተላለፍላችሁ ፋኖ አሰግድ መረጃ ማዕከል ወይም ፋሚሊያ ነው። መልእክቶቻችንንም እንደሚከተለው አቀርብላችኋለሁ። ቀን 23 06 በአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ በዛሬው ዕለት ከጠዋቱ አንድ ሰዓት ጀምሮ ለስድስት ሰዓት ያህል ከፍተኛ የሆነ ውጊያ በተቀናጀ መልኩ የተደረገ ሲሆን ጠላት ለአንድ ዓመት ከሰባት ወር ያህል ሰፍሮበት የነበረውን ከባድ ሁለት ካምፖችን በመስበር ልዩ ስሙ ቃጩራ እና ብሔረገነት ተብሎ የሚጠራው ምሽጎች በመስበር ባህር ዳር ብርጌድ ታላቅ ጀብድ የሰራ ሲሆን እንግዲህ ታሪክ እንደሚያሳየው ጀግኖች አርበኞቻችን ያድዋ ታሪክን ለእኛ እንዳስረከቡን እኛም ፋኖች አባቶቻችንን ታሪክ ለማስቀጠል ፋኖ ታሪኮቻችንን እየጻፍን የሚሄድ መሆኑን የዛሬው ቀን ትልቁ አሻራ ማስቀመጣችን ችለናል። ጠላትን በቁጥር ለመግለጽ በሚያዳግት ሁኔታ ሁሌም መምሪያ የሌለው የግፍ ሰለባ የሆኑትን በርካታ አድማ ብተናና ሚሊሻዎችን በየቦታው አስክሬን የተዝረከረኩ ይገኛሉ። ለህዝባችን ደህንነት ሲባል አስፈላጊውን ስራ ከሰራ በኋላ ቀጠናውን ለቆ ወጥቷል። እኛ በእቅዳችን መሰረት መዋጋት ከፈለግን በቀጣይም ስራዎችን መስራት የምንችል መሆኑ ይህ ትልቅ ማሳያ ነው። ይህንን ኦፕሬሽን በጥምረት የመሩት የብርጌድ ጦር አዛዥ መቶ አለቃ አበራ አግማስና ከእዝ በተሰጡ ጦር መሐንዲሱ ጠበብቱ ወታደራዊ ካርታዎችን በመለየት ኢንጂነር ማንችሎት በጋራ በመናበብ አይደፈር የሚያስብለውን ምሽግ በዛሬው ዕለት አናብስቶቹ የባህር ዳር ብርጌድ ድርምስምሱን አውጥተውታል። ከአንድ ክፍለ ጦር በላይ የባህር ዳር ብርጌድ ደምስሻለሁ፣ አልጥቻቸዋለሁ በማለት የተለመደውን የሐሰት ፕሮፓጋንዳ ለህዝብ ሲያሰራጭ መቆየቱ ይታወቃል። ሆኖም ግን ፋሽ ሆኖም ይቅርታ፣ ሆኖም ግን ፋኖ ፋሽስቱን አብይ አህመድ በሚለው ልክ ሳይሆን ፋኖ የህዝብ ልጅና እሴቶቻችን አክባሪ መሆኑ ህዝባችንን እንዲያውቅልን እንፈልጋለን። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህርዳር ብርጌድ ህዝብ ግንኙነት የተወሰደ። እንግዲህ መልካ ይሄንን መልክታችንን ከሰማችሁ በኋላ በዩቲዩባችን ላይ በምናስተላልፈው በኮሜንት እንዲሁም በሰብስክራይብ በማድረግ ሀሳባችሁን በመግለጽ ሼር በማድረግ እንድትተባበሩን እጠይቃለሁኝ። ስለተከታተላችሁን አመሰግናለሁ።